ሰላም ጤና ይስጥልን፣ ክቡራን የዩትብ ቤተሰቦች። የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የሥጋና የአትክልት ምርቶችን ከነገ ጀምሮ ወደ አፍሪካ ሀገሮች መላክ ሊጀመር ነው። የኢትዮጵያ አየር መንገድ በአፍሪካ ነፃ ንግድ ቀጠና ስምምነት መሠረት ወደ ውጭ የሚላኩ የሥጋ፣ የአትክልትና ፍራፍሬ ምርቶችን ከነገ መስከረም 29 ቀን 2018 ዓ.ም. ጀምሮ በኢትዮጵያ አየር መንገድ የማጓጓዝ አገልግሎት ሊጀምር መሆኑ ተገለጸ። የንግድና ቀጣናዊ ትስስር ሚኒስቴር ማክሰኞ መስከረም 27 ቀን 2018 ዓ.ም. የአፍሪካ ነፃ ንግድ ቀጠና ስምምነት ግብይት ማስጀመሪያ ፕሮግራም አስመልክቶ፣ መግለጫ ሲሰጥ እንደተናገረው ነገ ሐሙስ መስከረም 29 ቀን 2018 ዓ.ም ተመረት በአፍሪካ ነፃ ንግድ ስምምነት መሠረት ለሦስት የአፍሪካ አገሮች ለመጀመሪያ ጊዜ የሥጋ፣ የአትክልትና የፍራፍሬ እንዲሁም የጥራጥሬ ምርቶች ለመላክ መዘጋጀታቸውን አስታውቋል። የኢትዮጵያ አየር መንገድ ምርቶችን ለማጓጓዝ ዝግጅቱን ማጠናቀቁን መግለጫውን የሰጡት የንግድ ትስስርና ውጭ ንግድ ፕሮሞሽን ዘርፍ ሚኒስትር ደኤታ ወይዘሮ ያስሚን ውሀብረቢ አስታውቀዋል። ሚኒስትሩ ከኢትዮጵያ አየር መንገድ ጋር በስምምነቱ መሠረት ከሌሎች የአፍሪካ ሀገሮች ጋር የሚደረግ የንግድ ልውውጥን አስመልክቶ የቅድመ ዝግጅት ስራዎችን ሲያከናውን መቆየቱን፣ ለማስጀመሪያ ስራው ብቻ ሳይሆን የውጭ ንግድ የሚከናወንባቸው መካከል አንዱ የአውሮፕላን የጭነት ትራንስፖርት ስለሆነ፣ በቀጣይም አብሮ ለመስራት የሚያስችል ዝግጅት መደረጉን ገልጸዋል። ከተጠቀሱት ምርቶች በተጨማሪ የቡና እንዲሁም የጥራጥሬ ምርቶች በየብስ ትራንስፖርት የመላክ ስራ እንደሚከናወን ሚኒስትር ዴኤታው ተናግረዋል። የመዳረሻ ሀገሮች በሚመለከት ማብራሪያቸውን የሰጡት በመጀመሪያ የሎጂስቲክስ ወጪው ቀላል በመሆኑ ከፍተኛ መጠን ያለው ምርት ወደ ኬንያ እንደሚላክ እንዲሁም ሶማሌና ደቡብ አፍሪካ የመጀመሪያ ዙር ምርቶች ከሚላኩባቸው አገሮች መካከል መሆናቸውን ጠቁመዋል። የአገልግሎቱ ዘርፍ አስመልክቶ የአፍሪካ ነፃ ንግድ ቀጠና ስምምነት ከፈረሙ ሀገሮች ጋር በጋራ ለመስራት እየተደረገ ዝግጁ መኖሩን አስመልክቶ ከሪፖርተር ለቀረበላቸው ጥያቄ በአሁኑ ወቅት የተጠናቀቀው ስምምነት የምርቶችን ንግድ ለማከናወን መሆኑን ገልጸው ከአጠቃላይ ስምምነት ፈራሚ ሀገሮች መካከል 24 ያህሉ ብቻ ኢትዮጵያ የደረሰችበትን የስምምነቱ ሂደት ላይ መድረሳቸውና የንግድ ልውውጡን በእነዚህ ሀገሮች መካከል ተግባራዊ እንደሚደረግ አስረድተዋል። ሆኖም በየትኛውም የአገልግሎት አይነቶች በሌሎች አገሮች ገብቶ መስራት እንደሚቻልና እንዴት ተግባራዊ እንደሚደረግ ዝርዝር ጉዳዮች የያዘው ሰነድ ማስገባታቸው ሂደቱ ገና ያልተጠናቀቀ በመሆኑ ዝርዝር ጉዳዮች መገለጽ እንደማይቻል ተናግረዋል። ይህም ስምምነት ሲጠናቀቅ ሌሎች አገሮች ክፍት የሚደረጉ የአገልግሎት ዘርፎችና በሌሎች አገሮች መሠረት የሚቻልበትን አሰራር ይፋ ያደርጋል ብለዋል። የሚደረጉ ስምምነቶች የሀገርን ጥቅም ያማከሉ እንደሚሆኑ በሌሎች አማራጮች ወይም በአፍሪካ ነፃ ንግድ ቀጣና ስምምነት መሠረት የሚደረግ የንግድ ልውውጥ መመልከት እንደሚገባ ጠቁሞ ከዚህ ጋር በተያያዘ ኢትዮ ቴሌኮም በቅርቡ ወደ ሌሎች ሀገሮች ለመግባት ማቀዱን እና ከዚህም ስምምነት ጋር የተያያዙ ስለመሆኑ ለቀረበላቸው ጥያቄ በጉዳዩ ላይ ተቋሙ ሊሰጠው የሚገባ መረጃ ነው ብለዋል። በአፍሪካ ነፃ የንግድ ቀጠና ሃምሳ አምስት ሀገሮች መኖራቸውን ከአንድ ነጥብ አራት ቢሊዮን በላይ ሕዝብ እና ከሶስት ነጥብ አራት ትሪሊዮን ዶላር በላይ ጥቅል ሀገር ውስጥ ምርት ወይም ጂዲፒ ለላኪዎች እና ለአምራቾች ከፍተኛ እድል ይዞ ይመጣል ብለዋል። የንግድ ሂደቱ ተግባራዊ ለማድረግ በንግድና ቀጠናዊ ትስስር ሚኒስትር የሚመራ ኮሚቴ መኖሩን የገለጹት ወይዘሮ ያስሚን የገንዘብ ሚኒስትር፣ የገቢዎች ሚኒስትር የጉምሩክ ኮሚሽን፣ ብሔራዊ ባንክ፣ የኢትዮጵያ ኢንቨስትመንት ኮሚሽን፣ የውጭ ኢንዱስትሪ ሚኒስትር፣ እንዲሁም የገል ዘርፉን በመወከል የኢትዮጵያ ንግድ ባንክ ዘርፍ ማህበራት ምክር ቤት አባል መሆናቸውንም ገልጸዋል። ኮሚቴው ተግባራዊ ለማስጀመር ብቻ ሳይሆን ከምርት ስሪት ጋር በተያያዙ ሊፈጠሩ የሚችለውን ችግሮች፣ እንዲሁም ሌሎች ቅሬታዎች እንደሚከታተል እና እንደሚፈታ ተናግረዋል። የስምምነቱ ዋና ተዋናዮች የሆኑት ላኪዎች፣ አምራቾች በመሆናቸው የግንዛቤ ማስጨበጭ ስልጠናዎች ለነዚህ አካላት ሲሰጥ መቆየቱን፣ ሆኖም በቂ ባለመሆኑ በቀጣይ ትኩረት እንደሚደረግበት፣ በስምምነቱ መሰረት ንግድ ለማከናወን የታሪፍ ማሻሻያ ማድረግ ብቻውን በቂ እንዳልሆነና የሚላኩት ምርቶች ጥራት የውጭ ገበያ መስፈርት ታሳቢ ያደረጉ ሊሆኑ እንደሚገባቸው አስረድተዋል።